ይሄ ከሳሚ ጋር የምሳ ቀጠሮ ነበር፣ ግን እናንተ በእረፍቴ እንኳን እንዳላገኝ አደረጋችሁ። እኮ እኮ ግን እኔ ምርሽ ነው እየቀለልሽ ነው እየመሰለኛለሁ። ምርሽ ነው? አዎ የምር ነው። ከሳሚ ጋር የምሳ ግብዣ ቀጠሮ አለ ደይ ነው ዛሬ ቀን። አትሄጂም ትሉኝ ከሆነ ግን በቃ አባሩኝ። ሌላስ ምን ፈለግሽ? አልጋችን ልቀቅልሽ ወይስ ቤታችን እንልቀቅልሽ? አዎ ከሳሚ ጋር የምሳ ግብዣ ቀጥራለ። መሄድ እፈልጋለሁ። አታልፍም እንዴ? ዛሬ መሄድ በቃ ያወራሩ ቆይ፣ እሺ። ስንት ለከፍለኝ አሰብክ? ዋጋ ንገረኝና ከዛ እንስማማበታለን። ችግር የለው። 7 ለመቶ ይሄን ያላ ያዋጣኛል ብለና ዋጋ ንገር። ልብህ ተራራ። ድሮ አያቴ ምን ትለኝ ነበር መሰለህ? ዓለም ተውቅ ያና ንቃለ። ለካ እውነቷን እና። ምን ለማለት ፈልገህ ነው? ገብቶሃል። እባክህ ይቅርታ የኔ ወንድም፣ ፍላጎትህን ላስቀደምልህ ብዬ ነው እንጂ እዚህ ጋር ዋጋ መስጠት ከብዶኝ አይደል። አይ ሳሚ ለካ ደሃ ብቻ ሳትሆን ጥሬም ነህ። ሳባ እንደሆነ አንዴ ነው ይሆናለች። ደሞ ይህን እንዴት አታውቅም፣ እማትፈልግህን ሴት አስገድቶ የራስ ማድረግ ያለፈበት ፋሽን መሆኑን። ይህንን ያህል ፋራ አትመስለኝም ነበር። ኧረ እውነቱን ልንገርህ ይህን ያህል ቂል መሆንህን ባውቅ ኖሮ እንደዚህ አይነት ፍክክር ውስጥ አልገባም ነበር። ሳባ እንደሆነ ይህንን ቂልነትህን ስታቅ እኔ ጋር መምጣቱ አይቀርም ነበር። ይወላቤ ሳባ ነኝ፣ እንደምትወደኝ በደንብ አውቃለሁ። ልክ ነገሮች መጥራት ሲጀምሩ ሳባ ወደ እኔ እንደምትመጣ በጭራሽ እንዳትጠራጠር። ተሸወድኩት። አቃል ዝም ብዬን፣ የደከምኩት ለምን ስርዓት አትይዝም ግን? አረ እውነት በል፣ እስኪ ለዛኗ ሳባን በገንዘብ ለመሸጥ ስትደራደርባት ነበር ለ የሚናከስ ውሻ አይጮህም። ዝም ብለህ ዝልል ዝልል ላት እኔ አሁን ከፈለግኩኝ እዚሁ አጥንትህን ሰባብሬ የውሻ ራት ነው ማድረገሽ። ደግሞ አንድ ነገር ወቅ ዛሬ ሳባ እኔ ቅፍ ውስጥ ነው ምታቸው። አንተም ከነመፈጠር እረስታለች። ይ እማታሸንፈውን ጦርነት አትዋጋ። እና ደግሞ ረስችው፣ የሰጣን ወረቀት ባዶ። ምናልባት ትክክለኛውን ወረቀት ካገኘልን እኔና ባለቤቴ ወረታውን ለመክፈል ዝግጁ ነው። መልካም ቀንሳን ነው ከሽያጩ ላይ ያካፍላሉ ብላለች። እንዴ! አይ፣ እዛ ካንተ ጋር የተኮለኮሉትን ድሆችና መርዘኞችን አሰናብተን አፓርትመንት እንገዛና ልጆቻችንን ለማሳደግ ነበር ያሰብነው። ለማንኛውም አስብበት፣ ይሁለ ጥቅም ያለና ጥሩ ገንዘብ ታገኝበታል። ሳሚ፣ ይሁለ ከቤቲም ጋር ልጅህን ታሳድግበታል። አንቺ እንደዚህ ያሰናክኛል። ለምን ግትግስኝ፣ ትፈታት ይሄን። አሁንስ በጣም እየደከመኝ ነው ሰው። ፍቅራችን ይህን ያህል ደካማ ነበር ማለት ነው? በአንቺ በጣም ተስፋ እየቆረጥኩ ነው። እሺ አንዲ፣ በዛው መስሐም ልስራ ነገረኝ። ምክንያቱም ከሰዓት መሄድበት ቦታ አለ። እንዴ ምን ላይ ተጀመረ? ወይ ጉድ! እና ነገሩ አንቺ ካልጠገብሽ ማን ይጠግባል ብለሽ ነው? ቆይ ግን ቤት ምን አድርጌ ነው አንችን፣ ያናገረች ሰው አለ አንቺ? እንዴ ቆይ ምን አልኩኝ? እረፍት እፈልጋለሁ እኮ ነው ያልኩት። ይሁች ለማንኛው ነው ፍቅረኛሽ፣ በጊዜ እንደዛ ነገር። እኔ እኮ ተናግረለሁ ተናግረለሁ ልጅቷ ድሮውንም ጎረምሳ ለምዳለች፣ ወንድ ለምዳለች። እንዲሁ እንደ ቀልድ ልውጣ ምናምን ነገር ስትልሽ ዝም ብለሽ ተይ። እኔ ለአንቺ ጊዜ እንደዚህ ተይ

ነው ነው ካንቺ ጋር እንዳደረ እያወቀች ጭራሽ ምሳሌ ሊበሉ ሊገባበዙ እንዳለቀት እንዳለቀት። አንቺ በጣም ጠግበሻል። አንቺ ደሞ ተነቀሻ። አዎ፣ እንደዛ ነው። ጆሮሽ ነው ወይ ጆሮሽ ነው ወይ ምንድን ነው? አይደለም እኮ አሁን ባለፈው ስጋ አምሮኛል ስለው በኋላ መጥቼ ጋብዝሻለሁ ብሎኝ ተዘጋጅ ብሎኝ እኮ ነው። ጭራሽ ባላችንን ባላችንን ነው እንጂ ብዙ ነው። አይደለም ቆይ፣ እሱን ጋብዘሽ ካለኝ እኔ ምን ማድረግ እችላለሁ? ደሞ ከቀረቡበት ቅር ይለዋል። በዛ ላይ ደሞ የፈለገውን መምረጥ ይችላል። እኛ እኮ እንደዚህ መፎካከር የለብንም። ኩኩናት እንደዚህ ብላ የምታወራ ነው ነው ነው። እኛም ብለነው ብለን ያቃተን ነገር ነው። ባሏን ጉዷን ቤት ዛሬ ግሽ ወጣናት አኑ እገልሻለሁ፣ እገልሻለሁ። ሰምተሽኛል። አንቺ እኮ ቆንጆ ነሽ። እንደ ሌሎች እኮ በጉልበት መመካት የለብሽም። ጉልበትን እኮ ነው አንዳንዶቹ ብትየው ነው የሚሻልሽ። ናባሽ ነሽ አንቺ። የቀረጫ አሮጊት ብለሽ ብለሽ በቃ ካማት ላይ ሞሮ አይሰለችሽ ማለላ። እኔ እንግዲህ ስም አልጠራሁኝም እሺ፣ ቤቴ ሲቀጥል ደግሞ ሰሚ ሳይጠራ ቤቴ የምትየው አንቺ ማን ስለሆንሽ ነው? ጥራሽ ስርዓትሽን ብትይሽ ነው የሚሻልሽ። አልቀመጥም ካልሽ ደግ ጉዳትሽን ነው። ናህና መነግርልሽ ቀረሽ ዛሬ ነው። አይ ምንም አለኩ። እኔ ወጥቼ የተፈጠረ ነገር አለ? አይ እንዲሁ ዝም ብሎ አይኔን አቃጥሎኝ እኮ ነው። ብዙ ሳቢ እንደዚህ ያብኝ። ለኔ እኮ ችግርሽን ማካፈል ምን መዳለብሽ? እኔ ሁሌም ከጎንሽ ነኝ። ሁሉንም ነገር ማድረግ ደግሞ ለአንቺ ስለ አይደል? አውቃለሁ አቤ፣ አውቃለሁ ኮ ንገርኛ አለውቅማ ቤ እኔ ምንም አልቻልቋቸውኛ። በዚህ ስላቸው በሌላ በኩል ይመጡብኛል። የማይፈትኑኝ ነገር የለም። ሁሉም ነገር ተስተካከለ፣ ሁሉም ነገር እጄ ገባ ስል አፈር ልሰው ይነሳሉ። አለውቅም። ምናልባት ሁሉም ሰዎች እንደሚሉኝ ደካማ ሆኝ ይሆን? ሰሜን ሳባ አንቺ መቼም መቼም ደካማ ሆንሽ። ሰዎች መልካምነትንና ድክመትን መለየት ስለሚሳ ናቸው የእነሱ ጭካኔ ደግሞ እኔ የለኝም። አሁን ህይወት አስተምሮሻል። ሳባ፣ ያቺ ሳባ እየጠፋች ነው። አሁን ታጋይዋና ጠንካራዋ ሳባ እየተወለደች ነው። አሁን የትኛውንም ጦርነትና ክፋት በጣጥሳ መውጣት የምትችለ ሳባ እየተወለደች ነው። አመሰግናለሁ አቤል። እመኝ ሳቢ፣ የሚበላ ነገር ላምጣልሽ። አይ፣ አላሰኝ ባይሆን ውሃ አምጣልኝ። እሺ፣ አመጣልሻለሁ። የሳኑ ፍቅር ሸሽገሹ እንጂ ወይ

እሺ እናያለን። ማንን እንደ እኔ አጠፋ እናያለን። ቆይ አንቺ ቤት ከእነ ምድብ ሌላ ምንም ታውቂው የለሽም። ቆይ እሺ ምን ያደረኩኝ እኮ እራሷ ናት። አንቺን እያናገረችሽ እኔ የምትሳደበው እስኪ ፍረጂ እንዴ። እና አንቺ ቅቤ እየቀባሽኝ ነው? አዎ። ኩኳፍሽ እንዝጊዜው አልቀን ገልሻለሁ። ቆይ አና እኔ ቤት ስላልሆነ ነው አይደለ? ሁላችሁም የምትናገረው እንደዚህ። ቆይ እኔ ማውራትም መናገርም ማፍቀርም አልችልም ማለት ነው? ማፍቀር አልችልም ማለት ነው? ምን ማለት ነው? ይሄው ከሳሚ ጋር የምሳ ቀጠሩ ነበር፣ ግን እናንተ በረፍት እንኳን እንዳላገኝ አደረጋችሁ። ኩኩ ግን የምርሽን ነው? እኔ እኮ እየቀለልሽ ነው እየመሰለኛለሁ። የምርሽ ነው? አዎ የምር ነው። ከሳሚ ጋር የምሳ ግብዣ ቀጠሮ አለኝ። ደይ ነው እንዲህ ዛሬ ቀን አትሄጂ የምትሉኝ ከሆነ ግን በቃ አባሩኝ። ከዚ ግ እንዲህ እንዲህ እያልሽማ ልክ ልካችንን ነገር ማክስሽና አውልቀሽ ሌላስ ስ ምን ፈለግሽ? አልጋችንን እንልቀቅልሽ ወይስ ቤታችንን እንልቀቅልሽ? ስትተናገሪ ኩኩ ዛሬ ቀን እገልሻለሁ። እቺን ቃል ድጋሚያትና እገልሻለሁ። አዎ ከሳሚ ጋር የምሳ ግብዣ ቀጥሬያለሁ። መሄድ እፈልጋለሁ። ሆና እቺ ልጅ አታርፍም እንዴ? ዛሬ ቀን ደልሽ እንዴ? መሄድ እፈልጋለሁ። በቃ እንዴ ግድ አለ ችግር የለም፣ ሳቢዬ አንቺ ብቻ ተረጋጊ። አቤል እንድትረዳኝ እፈልጋለሁ። ሳቢዬ ማስረዳት እኮ አይጠበቅብሽም፣ እረዳሻለሁ። ነገሮችን በክፉ መንገድ እንዳትረዳብኝ ግን ጊዜ ያስፈልገኛል። ችግር የለም።

ምን እየሆንሽ ነው? ምን እየሆንሽ ነው? ቆይ ምን እየሆንሽ ነው? ቆይ እህ እቤቴ ታያለሽ። እሺ እኔ ለማንም ሰው አካፍዬ አላቅም። አንተ ግን ውስጤ እንኳን እያወቅህ ልትረዳኝ ፍቃደኛ አይደለም። እሺ በቃን ተረጋጊ። ለማንኛውም ይመጅ ዛሬ መጣውቲ ባለፊት ሰጣሽ ለሳባ የጣው ወረቀት ባለው ነው እንዴ? እሱ ማወቅ ደግሞ ምን አድርግላው? ሃና ስለማያስፈልገኝ ነው እየጠቅሻለሁት። ሳሚ ስታስበው አንድ አለኝ ማስረጃ፣ እንዴት አሳልፈ የሚሰጥ ይመስላል? ማለት ሳባ ቤቱን ላችሁ ላይ መሸጥ ነው የምፈልገው። እኔ ደሞ የእርሱን ወረቀት ለናት እፈልገዋለሁ ወረቀቱን ትስጠኝ እንጂ የፈለገችውን ማድረግ ትችላለች፣ እፈቅድላታለሁ። ስለዚህ ተጠቀምሽ ብኝ ማለሁ። ሳሚ፣ የእናቴን ጉዳይ ነግሪ ካለ ከንቲ ተሻለ የሚያቅ ሰው የለም። እና እኔን በማታለል ነው ይህን ነገር ማድረግ የፈለግሽው? ጥሩ፣ በጣም ጥሩ። ሳሚ፣ እኔንም ለመረዳት ሞክር። ጭራሽ ልረዳሽ አልችልም ሳባ። ማለለኒ ምን እንደሆነች አልገባሽም። በጣም በጣም ነው ሽማዝ ነዋና። ሳሚ፣ አንተ ሳሚ፣ ሳሚ፣ አትሂድ

ሄሎ አቤል፣ ሳባን ላናግር። አልፈልግም ነበር። ላናግርሽ እያለች ነው። እኔ ምንም የማናገረው ነገር የለኝም። ላናግር አልፈልግም እያለች ነው። ጥሩ፣ ወረቀቱን ማግኘት የምትፈልጊ ከሆነ ሳሚ ላገኝሽ ይፈልጋል ብለ ነገራት። ስለ ወረቀቱ አዲስ ነገር መስማት የምትፈልጊ ከሆነ እንገናኝ ነው የሚለው። አንቺ ኩኩ ልጅቷ እኮ ከጠገበሽ ቆይታለች። ለፊ ብልሽ ነው እዚጊ አንቺ ደግሞ ዝም ብለሽ አለፍ ለፊ ብኝ ለራሴ ራሴ ነው

ልብስሽን ሰብስቢና ና ከዚህ ቤት ውጪልኝ። ወሬ መስማት አልፈልግም። አንቺ ቆይ፣ ለምንድን ነው ማሰሚ? ውጪ! ከተባልሽ ውጪ። አንፈልግሽም። ያንቺ ነገር በቃ ወጥቶልናል። እንዲህ አንይ። ቆይ፣ ምን አደረኩኝ? አንይ ተይ፣ ግን አንይ ተይ፣ እኔ ምን አደረኩኝ? እሺ ቆይ